ከባድም ሆኗል። ይህንን ጥያቄ አይደለም ፀጉሩን ያጎፈረው ሰው ራሱ፣ አሰልጣኝ ሮበን አሞሪም እና የማንቸስተር ዩናይትድ ተጫዋቾች በእርግጠኝነት ሊመልሱት አይችሉም። ምክንያቱም ለማንቸስተር ዩናይትድ ጨዋታዎችን በተከታታይ የማሸነፍ ተራራን የመግፋት ያህል ከባድ ፈተና ሆኖ ከከራረመ ቆይቷል። ከአንድ ዓመት በኋላ ሰንደርላንድ፣ ሊቨርፑል ና ብራይተን ላይ የታየው የሰሞኑ ድልም በፎረስትና ቶተናም አምስት ደርሶ ያበቃል ሲባል ዩናይትድ ዝቅ ብሎም የጸናው ተወዳጅ መልሶ ኖቲንጋም ላይ ተሰናክሎ የጎፈሬው ደጋፊ አነጋጋሪነትን በአለማችን አሳድጓል። አይ አም ዘ ዩናይትድ ስትራንድ ኤንድ አይ አም ዱዊንግ ዘ ቻሌንጅ ኦፍ ኖት ካቲንግ ማይ ሄር አንትል ማን ዩናይትድ ዊን ፋይቭ ጌምስ ኢን አ ሮው ማንቸስተር ዩናይትድ በተከታታይ አምስት ጨዋታዎችን እስካላሸነፈ ድረስ ፀጉሩን እንደማይቆረጥ በማህበራዊ ሚዲያው እንደዋዛ የተጀመረው የፍራንክ ኤሊት ቻሌንጅ የዩናይትድ ታማይ ደጋፊ ነኝ የሚለውን ሰው ዝነኛ አድርጎ፣ ዩናይትድም አምስት ተከታታይ ጨዋታዎችን ማሸነፍ እንደተሳነው ዛሬም ቆሟል። ሶስት ደርሶ አምስት ሊጠጋ የተቃረበው ቻሌንጅም ከፎረስታቻ ውጤት በኋላ መልሶ ከዜሮ ጀምሯል። የዛን ሰው ፀጉር በቅርቡ እንዲቆረጥ እናደርጋለን የዲያጎ ዳሎት ሴን ሌሜንስ የዩናይትድ ተጫዋቾች አስተያየትም ሳይሳካ እንደገና 390 ቀናቶች ተሻግሮ ካንድ ጀምራል። አሁን ጥያቄው የወቅቱ የማህበራዊ ሚዲያው አነጋጋሪ ሜንስትሪ ሚዲያዎቹ ጭምር በስፋት ሽፋን እየሰጡት የሚገኘው የዩናይትዱ ደጋፊ ፍራንክ ኤሊት መቼ እንደ አንበሳ ጎፈሬ ያጎፈረው ፀጉሩን የት ሳይደርስ ዩናይትድ አምስት ተከታታይ ጨዋታዎችን አሸንፎ ይቆረጣል የሚለው የበርካታ የመገናኛ ብዙሃን ወቅታዊ ሽፋንም ሆኗል። በቅርቡ በድርጊቱ የተበሳጨው የዩናይትድ ደጋፊዎችም ከበው ጎፈሬ ጸጉሩን ነጭተው ሊጥሉ ሲሉ ከኦልትራፎርድ ታናል ታይተዋል። የድርጊቱ ዋና ተዋናይ እርሱ መብቱ ነው፣ አንተ ግን ተመልሰ ኦልትራፎርድ ድርሽ እንዳትል ሲል ማንቸስተር ዩናይትድ የፍራንክ ኤሊት ፀጉርን ለመንጨት የታገለው ደጋፊን ቀጥቷል። ይሄ ሰው ድንገት በጀመረው ቻሌንጅ ዝናሞ ቀሳም እንጀራም አግኝቷል። በእይታ ውስጥ ከጫና ጋር ከገመተው በላይም በዚህ ልክ ግን ትኩረት ስባለሁ የሚል ግምት እንዳልነበር

ነገሩ በዚህ ልክ የሁሉም የሚዲያዎች ሽፋን መሆኑ የማንቸስተር ዩናይትድ ታላቅነት ምክንያት እንደሆነ የሚናገሩት ተንታኞች ገናናው የላንክሻየር ባለታሪክ ዝቅታው ያልበገረው የጸናው ተወዳጅ ሆኖ መቀጠሉ እንዳለ ሆኖ ዩናይትድ ምን ያህል ከውጤት አባቱ ሰር አሌክስ ፈርጉሰን ጡረታ ማግስት፣ ግን እንደ ታሪኩ ውሎ ማደር የተሳነው ፈጥኖ ወደ ንግስናው ወደ ከፍታው መንበሩም ለመመለስ ባለፉት 13 ዓመታት ቻሉ የመጨረሻው መጨረሻ የውጤት ዝቅታ አውለሉ ማሳያ ነው ሲሉ በርካቶች ይከራከራሉ። ዛሬ የሁሉም መነጋገሪያ የሆነው ጎፈሬው ፍራንክ ኤሊትን እያስታወሱ እርሱ ፍራንክ ኤሊት ይባላል። መኖሪያውን ስፔን ያደረገ የማንቸስተር ዩናይትድ ታማኝ ደጋፊ ነው። ፍራንክ ዩናይትድ ካልተጫወተ ብቻ የማይሸነፍ ክለብ መስሎ በከራረመው የሚወደው ቡድኑ ውጤት ከመማረሩ ብዛት ከአንድ ዓመት በፊት አንድ ቻሌንጅ በማህበራዊ ሚዲያ ገጹ እንደ ዋዛ ድንገት ጀመረ። ማንቸስተር ዩናይትድም አምስት ጨዋታዎችን በተከታታይ ማሸነፍ እስካልቻለ ድረስ ፀጉሬን አልቆረጥም በማለት ዴይ ዋን ብሎ የጀመረው የመጠበቅ ቻሌንጅ ዩናይትድ አምስት ተከታታይ ተጋጣሚዎች ችን ማሸነፍ እንደተሳነው 390 ቀናቶች ተሻግረዋል። እንደ ቀልድ የተጀመረው ቻሌንጅ ምስጋና ዝቅታ ላልበገረው የፀኖ የዓለማችን ተወዳጅ ክለብ ማንቸስተር ዩናይትድ የውጤ ቀውስ ይግባና በዩናይትድ ገናና ስም ውስጥ ያለ የውጤ ቁልቁለት ፍራንኬሊትን ከመላጣነት ወደ አንበሳ ጎፈሬነት ለውጦ የሁሉም ሚዲያ የመነጋገሪያ ርዕስ አድርጎታል። ያልታሰበ ዝናም እንደዋዛ ወቀሳና እንጀራም ይዞለት መጥቷል። ፍራንኬሊት ግን እኔ ይገርመኛል በዚህ ልክ ግን በፍጹም ትኩረት ስባለው ብያ አልጠበቅኩም ነበር። የማንቸስተር ዩናይትድ ተከታታይ አምስት ጨዋታዎችን የማሸነፍ ቻሌንጅን ዩናይትድም ሳያሸንፍ እንደ ነፍሰ ጡር እየቆጠረ ዴዋን ብሎ የጀመረው ቻሌንጅ 393 ቀናቶች መሻገሩ እንደሚያስገርመውም ይናገራል። ከዓመት በኋላም ዩናይትድ ከሰሞኑ ከአይንርቆ የከረመው የጨዋታ ድልን ሶስት ተከታታይ ጨዋታዎችን በማሸነፍ አምስት ሊያደርስ ፎረስትና ስፐርስ ቀሩት ሲባል ከኖቲንጋም ነጥብ ጥሎ መልሶ

ዩናይትድ ከ390 ቀናት በላይ አምስት ተከታታይ ጨዋታዎችን ማሸነፍ ተስኖት ይገርማል። ይህ እኔ ማንንም ለማናደድ የጀመርኩ ቻሌንጅ አይደለም። ፍራንክ ኤሌት ይናገራል። እኔ ዩናይትድን ወዳለው፣ ለአመታት ደግፊዋለው። የውጤት የገናና ዘመን ታሪኩን አውቃለው። በዚህ ታላቅ ክለብ እግር ኳስን እንደወድ ሆኛለው። በርካታ የድል የደስታ የዋንጫ ምሽቶችን አሳልፊያለው። ያለፉት ዓመታት የውጤት ዝቅታው ግን ያበሳጨኛል። ከዓመት ዓመት መሻሻል የለም። እናም የዩናይትድ ክለብ የውጤት ቢያሳምመኝ እንደ አጋጣሚ ይሄ ክለብ እውነት አምስት ተከታታይ ጨዋታዎችን ማሸነፍ ይችላል ስል በማህበራዊ ሚዲያ ገጼ አንድ ቻሌንጅ ጀመርኩ። ይህንን ያደረግኩት ከቴናግ የመጨረሻ ጊዜዎች አንስቶ ነው። ምክንያቱም ዩናይትድ ጨዋታዎችን ማሸነፍ በየጌሙ የተሳነው ክለብ መሆኑ ከክለቡ ሰፊ ታላቅነትና የዛሬ ቀውስ ጋር ያስገርመኝም ያበሳጨኝም ነበር። ማንቸስተር ዩናይትድ ከፈርጉሰን በኋላ ውጤቱ ላይ እንደሚቸገር እርግጥ የነበረ ቢሆንም በዚህ ልክ ግን ይሆናል የሚል እምነት ማንም አይኖረውም። የሆነው ግን ከሚገመተው በላይ ነው። እናም በምወደው ክለብ በየዓመቱ የሚከተለን የውጤት ቀውስ ዝቅታ ግራሞቴን መዝናናት ለመፍጠር በማሰብ አንድ ብዬ የጀመርኩት ቻሌንጅ ይኸው 390 ቀናቶች አልፈዋል። ዩናይትድ አምስት ተከታታይ ተጋጣሚዎችን ማሸነፍ እንደተሳነው፣ ይህ ታላቁ ክለብ የእውነት ምን ያህል በዝቅታ ውስጥ እንዳለ ማሳያ ነው ሲል ፍራንክሊት ይናገራል። ይቀጥል። እናም ለመጨረሻ ጊዜ ዩናይትድ በተከታታይ አምስት ጨዋታዎችን ያሸነፈው ፌብሩዋሪ 2024 ነው። እኔ ይህንን ቻሌንጅ ከጀመርኩ አንድ ዓመት አለፈኝ። ዩናይትድ አምስት ጨዋታ በተከታታይ ማሸነፍ አልቻለም። በዚህ ልክ ይቆያል የሚል እምነቱ አልነበረኝም። ሶስት ጨዋታ በተከታታይ ስናሸንፍ የነበረ የተስፋም ተጨናቅፏል። እኔ ደግሞ አለው ዩናይትድ ይህንን ያህል አምስት ጨዋታዎችን ሳያሸንፍ ይዘልቃል የሚል እምነቱ አልነበረኝም። በዚህ ልክም እንደ ቀልድ የጀመርኩት ቻሌንጅ ዝነኛ ያደርገኛል ብዬ ለሰከንድ አስቤም አላውቅም። እናም በሚደርሱኝ ሀሳቦች አሁን እገረማለው። የሚበሳጩብኝ የዩናይትድ ደጋፊዎች እንዳሉ ማውቃለው። ወደ ኦልትራፎርድ ተጉዤ በቅርቡ ጨዋታዎችን ልመለከት ስል ፈተናም ገጥሞኝ ያውቃል። እኔን የዩናይትድ የውጤት እርግማን አድርገው ለመውሰድ የሚፈልጉ የዋ ደጋፊዎችም ገጥመውኛል። እኔም ዩናይትድን እንደነርሱ ወዳለው እደግፈዋለውም። እኔ ከአንድ አመት በፊት ማንቸስተር ዩናይትድ አምስት ተከታታይ ጨዋታዎችን እስካላሸነፈ ድረስ ፀጉሬን አልቆረጥም ብዬ ይህንን ቻሌንጅ ስጀምር እኮ አይደለም የዩናይትድ የውጤት ዝቅታ የጀመረው። እናም እንደዋዛ የጀመርኩት ቻሌንጅ ሶስት ደርሶ ተመልሶ ዜሮ ቢወርድም ቃሌን አክብሬ ቀጥላለው። አጋጣሚው ዝነኛ አድርጎኛል። የስራ እድልም እየፈጠረልኝ ነው። ሰፊ ተከታታዮችን እንዳፈራ አስችሎኛል። በዩናይትድ የውጤት ዝቅታ ምክንያት ማንቸስተር ተከታታይ አምስት ጨዋታዎችን ለማሸነፍ በመቸገሩ ምክንያት የፀጉር ቁራጭም ናፍቆኛል። 390 ቀናትም ተሻግረዋል። ይህ አሁንም ያስገርመኛል። መፈጠሬን የማያውቁ ታላላቅ ሚዲያዎች ጭምር ግን በነገሩ እያናገሩኝ ይገኛሉ። ዝናይም ከፍ ብሏል። ሽፋንም እየሰጡኝ ነው። ይህ ይሆናል ብዬ ግን ለአንድም ቀን ጠብቄ አይደለም ያንን ቻሌንጅ ከአንዳመት በፊት የጀመርኩት ሲል ፍራንክ ኤሊት ከመላጣነት ወደ አንበሳ ጎፈሬነት የተቀየረው የዩናይትድ ደጋፊ አስተያየቱን ይሰጣል። ባለፉት አንድ ዓመታት ፀጉሬን በሕይወቴ የሌት ተቀን የተለመዱ ቅኝት፣ ግን የእውነት ማስተዳደር ከብዶኛል። ክለቤ ማንቸስተር ዩናይትድም ለአምስት ተከታታይ ጨዋታዎች ተጋጣሚዎችን ማሸነፍ ብርቅ እንደሆነበት አለ። ዩናይትድ ወደ ለመደው የታላቅነት ከፍታው ስኬቱና ውጤቱ እንዲመለስ ቀን ፍላጎቴም ነው። ይህ አንድ ቀን እንደሚመጣ አውቃለው። በዩናይትድ ውጤት በመከፋቴ ምክንያት ግን ቢያንስ ቢያንስ መዝናናትን ለመፍጠር የጀመርኩት ቻሌንጅ ግን ምንም እንኳን አሁን 39 ቀናት ተሻግሮ ደጋፊዎችን ያስከፋ ቢሆንም ይህ የእኔ ጉዳይ አይደለም፣ እኔን የማይመለከተኝም። እኔ ቃሌን አክብሬ ይቀጥላለሁ። በህይወቴ እንደ ቀልድ የጀመርኩት ነገር ያላሰብኩትን እውቅናም ፈጥሮልኛል። አንዳንዴ ህይወት እንዲህ ነው ሲል ፍራንክሊት መላጣውኖ ጀምሮ እንደ ነፍሰ ጡር ቀን እየቆጠረ ያጎፈረው ፀጉሩን የሚቆረጠው ዩናይትድ አምስት ተከታታይ ጨዋታዎችን ሲያሸንፍ እንደሆነ አበክሮ አስታውቋል። 390 ቀናቶች በላይም ተቆጥረዋል። ከፎረስቱ ያቻ ውጤት በኋላ ቻሌንጁ ሶስት ደርሶ ከዜሮ መልሶ ጀምሯል። አሰልጣኝ ሩበን አሞሪምም ዝቅታው ፈጽሞ ያልበገረው የጸናው ተወዳጅ ከደረሱ አንድ ዓመት አስቆጥረዋል። አሞሪም 52 ጨዋታ አድርጎ እስካሁን 22 አሸንፎ በ21ንዱ ተሸንፏል። ዘጠኝ ጊዜ ደግሞ አቻ ወጥቷል። 103 ጎሎች አስቆጥሮ 98 ጎሎች ገብቶበታል። ይህ ለፖርቹጋልያ አሰልጣኝ በአንድ መንፈቅ ዓመት ውስጥ ከዩናይትድ ታላቅነት አንጻር ቁጥሮቹ ደረት አያስነፋም ከበሮም አያስደልቅም። በአጠቃላይ የሚያኩራራም ውጤት አይደለም። ምክንያቱም ዩናይትድ ከአሞሪም ጋር ባለፉት 12 ወራቶች እኩል አሸንፎ እኩል ተሸንፏል። እኩል አስቆጥሮም እኩል ገብቶበታል። ይህ ካለፈውም በባሰ ያረፋ ውጤት የዩናይትድ ሌላኛው የታሪክ ዝቅታ ቢሆንም ከ12 ወራ በኋላ ባለፉት አራት ጨዋታዎች የታየው ያለመሸነፍ ጉዞ ግን ከነ ክፍተቱ ማንቸስተር ለአሰልጣኙ እርጋታን ፈጥረዋል። ገና ዩናይትድ እንደደረሱ የፈጸሙት ያለፈ የቴና ጋክተሩ ቆይታን በተመለከተ የጥፋት ወረር ውሳኔን የማይዘነጋው የራክትሊፍ አስተዳደርም ከአሰልጣኙ ሩበን አሞሪም ሀሳብ ጋር ጸንቶ ከመጓዝ ውጪ ምርጫ የለውም። በይፋም ይህንን አስታውቋል። ዩናይትድ ይህንን በማሸነፍና ከሽንፈት በራቀ ከሰሞኑ የታየ ከጫና የወጣ ጉዞን ለሚታሰበው ዳግም ከፍታ ለሚጠበቀው መሻሻልም አንድ ዓመት የደፈነው ፖርቹጋል አሰልጣኝ አሞሪም በቀጣይ በሰመራ አግባብ እንዴት ይጠቀመዋል ወይስ የሚለው ሆኗል ታላቁ ጥያቄ። Welcome to Old Trafford, The home of the world's most famous football club, Manchester United. Affectionately dubbed the Red Devils by a massive

እስከዛው ግን ዝቅ ብሎም ከፊት ያለው የጸናው ተወዳጅ ዩናይትድ ፍራንኬሊትን ጨምሮ እልፍ ባለማችን ካሉ ደጋፊዎቹ ጋር በዘመናት ሀያሌ ውጤት አሻራው ምክንያት የማይነጥፍ የታላቅነት ዘውዱን እንደያዘ በማንሰራራት ምኞት የፈተና ጉዞ ውስጥ እንደገናና ታሪኩ ሎስኪያድር ድረስ ሚሊዮኖችን ሌት ተቀን እያነጋገረ ይቀጥላል። ውይቦን የለውት ብዙ አሸንፈን፣ ሁሉንም አይተናል። ብዙም ተደስተን ከፍ ብለናል። እኛ ዩናይትዶች ነን። መውደቃችን አይገርመንም፣ በዝቅታችን አልደነገጥንም። መነሳታችን እስኪመጣ ሁሉን ላሳየን ክለባችን፣ ዝማሪያችንም ይቀጥላል። ምክንያቱም እኛ ዩናይትዶች ነን።